እንደዚህ የአይናችን ነጩ ክፍል ላይ ጥቁር ነገር ሲጥል ምንድን ነው? ችግርስ ያመጣል ወይ? ይህ የአይን ሁኔታ ከልጅነታችን ጀምሮ ሊታይ ይችላል ወይም ከ20 እስከ 30 ዓመት ባለው ውስጥ ሊከሰት የሚችል የአይን ሁኔታ ነው። ይህም በሕክምና ኮንጀክተር ባል ነይበስ እንለዋለን። ይህ የሚከሰተው ሜላኖሳይት የምንላቸው ሴሎች አለቦታቸው ተከማስተው ሲገኙ ነው። ጥሩ ነገሩ ይህ ኮንጀክተር ባል ቀላል ወይም ለጤናችንም ሆነ ላይናችን አስጊ ያለመሆኑ ነው። ነገር ግን ከዚህ ጋር ተያይዞ የዋርኒንግ ሳይን ወይም የማስጠንቀቂያ ምልክቶች የምንላቸው አንደኛ፣ ይሄ ጥቁር የጣለው ነገር ሳይዙ ወይም መጠኑ ከጨመረ፣ ሁለተኛ፣ የነበረው ቀለም ለውጥ ካመጣ ለምሳሌ ቡኒ የነበረ ወደ ጥቁር ከተቀየረ፣ ሶስተኛ ልክ እንደዚህ ዙሪያውን አዳዲስ ደም ስሮች ከከበቡት። እነዚህ ምልክቶች ካሉ ቀላል ከምንለው ወደ ከበድ ያለ ሁኔታ የመቀየር ምልክት ሊሆን ስለሚችል ወደ አይን ሕክምና መሄድ አስፈላጊ ነው። ስለዚህ ኮንጀክተብል ኔበስ ያለበት ሰው ፎቶ በማንሳት እና እንዲሁም በአመት አንዴ ለአይን ክትትል ማድረግ ይኖርበታል። ይህ ኮንጀክቲቫል ኔቨስ ሳይዙ እየጨመረ ከመጣ እንዲሁም ለኮስሞቲክ ፐርፐስ በሌዘር ህክምና ወይም በቀላል ሰርጀሪ መነሳት ይችላል። አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ቻው።